የማነብላችሁ ሕማማት ከሚለው መጽሐፍ ላይ እናቱ ከመስቀሉ አጠገብ የሚለውን ይሆናል። አጭር ስለሆነ እናቱ ከመስቀሉ አጠገብ የመስቀሉ የዓይን ምስክር ወንጌላዊው ዮሐንስ በዕለተ ዓርብ የነበረውን ሁኔታ ሲዘረዝር በኢየሱስ መስቀል አጠገብ እናቱ ነበረች አለ። በቤተልሔም ግርግም ውስጥ የወለደችውን አንድ ልጇን እስከ ቀራንዮ የተከተለችው ድንግል ማርያም ከመስቀሉ አጠገብ ነበረች። ወይን ለሌላቸው ወይን በተሰጠበት በቃና ዘገሊላ ሰርግ ቤት በዚያ ነበረች የተባለላት ድንግል ልጇ ደሙን ለዓለም ሁሉ ሲሰዋ በዚያ ቆማ ነበር። እርሱም እንደ ሰርግ ቤቱ አጠራር አንቺ ሴት ብሎ በመጥራት አልደረሰም ያለው ጊዜው መድረሱን አመለከተ። ድንግል ማርያም እንደ መጀመሪያዊቱ ሔዋን በእፀ በለስ ዛፍ ላይ የተሰቀለውን ፍሬ ሳይሆን በእፀ መስቀል ላይ የተሰቀለውን የማኅፀኗን ፍሬ እየተመለከተች ቆማ ነበረች። የቀደመችዋ ሔዋን ዛፍ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፤ ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም አይኖች ተከፈቱ፣ እርቃናቸውን መሆናቸውን አወቁ። የበለስን ቅጠሎች ሰፍተው ለራሳቸው ግልድም አደረጉ። ዘፍጥረት 3 ከቁጥር 6 እስከ 12። ሁለተኛዋ ሄዋን ድንግል ማርያም ግን በቀራንዮ ቆማ መስቀሉ ያማረ እንደሆነ የማኅፀኗ ፍሬ ለዐይን እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለእርሱ ሆዷን ማደሪያው አድርጋ ሰጥታ ለእኛ ለሁላችን አበላችን። የሁላችንም ዐይኖቻችን ተከፈቱ፣ ያን ጊዜም እርቃናችንን እንዳልሆንን አወቅን። የተጠመቅን ሁላችን ልጇን ለብሰናልና ቅጠል ሰፍቶ ማገልደም አላስፈለገንም። ስለዚህ ጸጋን ተቀበልን፣ ሕይወትንም አገኘን በኢየሱስ ክርስቶስ በመስቀሉ ኀይል። አቤቱ አንተን ከመንፈስ ቅዱስ ጸጋ ተቀብለን ተቀበለን እና መሰግነሃለን እያል በዞትር ቅዳሴያችን ለማዜም በቃል የቀደመችዋን ሔዋን የገዛ ባሏ አዳም በፈጣሪ ፊት ከእኔ ጋር እንድትሆን የሰጠኝ ሴት፣ እርሷ ከዛፍ ሰጠችኝና በላሁ ብሎ ከሷት ነበር። እኛ ግን ሁለተኛይቱን ሔዋን ድንግል ማርያምን በመክሰስ ፈንታ እርሷን ስለሰጠን ፈጣሪን እናመሰግነዋለን። ከእኛ ጋር እንድትሆን እነኋት ብለህ የሰጠህን ሴት የማፀኗን ፍሬ አንተን ሰጠችን በላን እያል በፊቱ እንናገራለን። ዳግማዊት ሔዋን ድንግል ማርያምንም በቅዱስ ኤፍሬምም ውዳሴም ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን ከእፀ ሕይወትም እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው እያል እናወድሳታለን። ከእርሷ ያገኘኑ ፍሬ በበላችሁ ጊዜ ትሞታላችሁ የሚል ማስጠንቀቂያ ያለበት ሳይሆን ካልበላችሁ በራሳችሁ ሕይወት የላችሁም ተብሎ የተሰጠን ነው። ዮሐንስ እናቱ በመስቀሉ አጠገብ ነበረች አለ። መንገድ ኃላፊ ለሆኑ ሰዎች በጌታችን መስቀል ዙሪያ ጎልተው የሚታዩዋቸው ጠላቶች አይሁድና ሰይፍ የታጠቁ ወታደሮች ብቻ ናቸው። በጌታ ልብስ ላይ ዕጣ የሚጣጣሉት የመስቀሉ ስር ቁማርተኞች ጉዳይ ለመንገድ አላፊዎቹ እጅግ ግዙፍ ሆኖ የሚታያቸው ርዕስ ነው። እኛ ክርስቲያኖች ግን ብዕራችንን የምናነሳላቸውና የምንዘክራቸው ከመስቀሉ ስር ጎልተው የሚታዩን እናቱና ቅዱሳኑ ናቸው። መስቀሉ ጋር ደርሰው ድንግል ማርያምን ዮሐንስንና ቅዱሳት ሴቶችን ያላዩ ሰዎች ግን ምንኛ ያልታደሉ ናቸው። ጌታችን በተሰቀለባት በዚያች ዕለት ከእመቤታችን ከመቤታችን ጋር መግደላዊት ማርያም፣ የያዕቆብና ዮሳ እናት ማርያም፣ ሰሎሜም ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙ ሴቶች ነበሩ። አብረን እንሞታለን ብለው የነበሩት የሦስት ዓመታት ተማሪዎቹ ወንዶቹ ደቀ መዛሙርት ፈርተው በሸሹበት ጊዜ እነዚህ ቅዱሳት ሴቶች እስከ መጨረሻው ሰዓት እናቱን ከበው በመስቀሉ ሥር በታማኝነት መገኘታቸው የሚያስደንቅ ነው። ጌታችን ከሐዋርያት በልጠው በመከራው ላልተለዩት ለእነዚህ ቅዱሳት አንስት ትንሣኤውን ከሐዋርያት ቀድመው እንዲያዩ በማድረግ ዋጋቸውን ከፍሏቸዋል። በዘመነ ኦሪት ሴት ልጅ በፍርድ ሂደት እንኳ ለምስክር አትበቃም ነበር። ሐዋርያትም የሴቶቹን የትንሣኤ ዜና ለማመን የተቸገሩት ለዚህ ነበር። ጌታችን ግን የመከራ ወዳጆቹን የትንሣኤው ምስክሮች በማድረግ ክብራቸውን ከፍ አደረገው። እመቤታችን ከመስቀሉ ስር መሆኗ ከእርሷ ሐዘን ባሻገር የልጇ የሥቃዩ አካልም ነበር አካልም ነው እንኳን ርሁሩህ አምላክ ይቅርና ማንኛችንም ብንሆን የወላጆቻችንን ሐዘን ማየት ይከብደናል እንባቸው ያስጨንቀናል ጌታችን የሚወደው አልዓዛር በሞተ ጊዜ እህቶቹ ማርያምና ማርታ ሲያለቅሱ የነበረውን ሁኔታ እናስታውስ። እርሷ ስታለቅስ ከእርሷም ጋር የመጡ አይሁድን አይሁድ አይቶ በመንፈሱ አዘነ፣ በራሱም ታወከ፣ እንባውንም አፈሰሰ። ስለ ወንድማቸው የሚያለቅሱ እህትማማቾችን ባየ ጊዜ ያዘነ ጌታ እናቱ ስለ እርሱ ስታለቅስ ሲያያት እጅግ መንፈሱ እንደሚታወክ ግልጥ ነው። አቡነ ሺኖዳ ይህም ደግሞ ይህችን ቅጽበት ጌታችን በልደቱ ያደረገውን የደገመበት ቅጽበት ናት ይላሉ። በዚህ ዓለም ሰው ሆኖ በተወለደባት በመጀመሪያ ዕለት አስቀድሞ የተመለከተው የእናቱን ፊት ነበር። ነፍሱን በአባቱ እጅ አደራ ከመስጠቱ በፊት ለመጨረሻ ጊዜም የተመለከተው ፊት የእናቱን ነበር። ይቆየን እናመሰግናለን ወስባት ለእግዚአብሔር ኢየሱስ ክርስቶስ ዋለብ አደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክ ክንወቀሰው ህይወት ሰጠን እንጂ ጥፋቱ ምንድን ነው? ከቃሉ እብለትን ባያገኙበትም ዝምታውን አይተው አላዘኑለትም! ባላወቁት መጠን ጠሉት፣ ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል ጥፋቱ ምን ይሆን የሚያደርስ ከመስቀል እውነት ስለሆነ

ሰጠን እንጂ ጥፋቱ ምንድነው? ህይወት ሰጠን እንጂ ጥፋቱስ ምንድነው? የልቡን ትትና ፍቅሩን ሳያስተውሉ

ሞትን አሶግዶ ቢሰጣቸው ህይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ ባደባባይ ሲሰደብ ሲከሰስ ያሀ ሰት ዳኝነት አምላክ ንቀሰው ህይወት ሰጠን እንጂ ጥፋቱ ምንድን ነው? ህይወት ሰጠን እንጂ ጥፋቱ ምንድን ነው?